ከተሞቻችን የማዘመን ሰፊ ጥረት አይነተኛ ማሳያ የሆነው የካዛንቺስ ያለውን የኮሪደር ልማት ክፍል በይፋ መርቀናል ሲሉ ጠቅላይ ሚኒስትር ዐቢይ አሕመድ ተናገሩ። የተጎሳቆሉና በእጅጉ የተጎዱ ቤቶችና አካባቢ መገኛ የነበረው ካዛንቺስ ዛሬ የጋራ ጥረትና ለውጥ ሽልማታችን ሆኖ ተገኝቷል። ከዚህ አካባቢ ተነስተው ለማህበረሰባችን የከበረ የኑሮ ሁኔታ ለመፍጠር ያለንን ጽኑ እምነትና ተግባር በሚያሳይ አኳኋንም ለኑሮ ወደተሻለ አካባቢ የተዛወሩትን ነዋሪዎች ከጥቂት ቀናት በፊት ጎብኝተን ነበር፣ ብለዋል ጠቅላይ ሚኒስትሩ። የተዛወሩበት አካባቢም እጅግ ምቹ መሆኑን አይተናል። ዛሬ ደግሞ የተነሱበትን ሰፈር ድንቅ የኮሪደር ልማት ስራ መርቀናል ያሉት፣ በአስደናቂ አጭር ጊዜ የተጠናቀቀው የካዛንቺስ ለውጥ ለዘመነ ከተማ ልማት ስራችን፣ ለአረንጓዴ ንጽህናና ዘመናዊ የከተማ ማዕከላት ያለንን ርዕይ ግዙፍ ነስቶ በማሳየት መሰረት የሚጥል ነው። በዚህ ግዝፈት የሚከወኑ ስራዎች ሰፋ ያለ ጥረትንም ይሻሉ ነው ያሉት ጊዜ የምቾት የሚነሱ ፈተናዎችንም ሊያስከትሉ ይችላሉ። ነገር ግን ለታላቁ የሀገር ጥቅም የሚከፈሉ አስፈላጊ መስዋዕትነቶች ናቸው ነው ያሉት። ይህ የእድገት መንገድ መቀጠል ያለበት ነው፣ የታደለ ተስፋ ይሰጣልና በተለይ ለልጆቻችን ነገ፣ ብለዋል ጠቅላይ ሚኒስትር ዐቢይ አሕመድ።